ከብዙ ወንዶች ጋር የተኛች ሴት ወሳኝ ምልክቶች አዳምቶኝ። ወንዶች፣ ይህ ሊያበሳጭ ይችላል። ነገር ግን እውነትን መጋፈት ከክሪት ከመኖር ይሻላል። ቦዲ ካውንት ወይንም ወሲባዊ አጋር ብዛት እንደ ቀልድ በሚታይበት ትውልድ ውስጥ እየኖርን እንገኛለን። ነገር ግን የማይነግሩህ ነገር ቢኖር አብሯት የቆየችው እያንዳንዱ ወንድ ምልክት ይተዋል። በአእምሮ፣ በስሜት፣ በመንፈሳዊ ሁሉም ነገር ባየችበት ጊዜ ከሰው ጋር አዲስ የምትገነባው ነገር የለም። ቀጣዩ ሰለባ ከመሆነ በፊት እንደዚህ አይነት ሴቶችን እንዴት እንደምትለይ ነው። አንድ በስሜት የደነዘዘች ነች። ስለ ቀድሞ ፍቅረኛዎቿ ምንም ስሜት ሳይሰማት ማውራት ትችላለች፣ ምክንያቱም ከብዙ ወንዶች መለያየት ላይ ስለነበረች። በጣም ብዙ ወንዶች፣ በጣም ብዙ መለያየት፣ ነፍሷ ስሜቷን አሞጣለች። ፍቅር ከእንግዲህ ምንም ነው። ትኩረት ማግኘት፣ ጥልቅ ስሜት የሌለው ወሲብ ብቻ ነው ከሷ የሚቀረው። ሁለት ሁልጊዜ በፈውስ ደረጃ ላይ ትገኛለች። መላስብናዋ ራስን መንከባከብ ፈውስና ሰላምን መጠበቅ ዙሪያ በሚለው ላይ ያጠነጥናል። ይህን ስትል ትርጉም መጀመሪያ ላይ ግንኙነት መፍቀድ ከሌለባትን ወንዶች እያገገመች ነው። ሦስት እንደ ወንድ ታወራለች። የሴትነት ልስላሴዋን አታለች። ከወንዶቹ አንዷ እንደሆነች ታወራለች። እንደ ጭነት መኪና ሹፌር ትሳደባለች። እንደ ራፕ ውጊያ ውስጥ እንዳለች ትከራከራለች። ይህ በራስ መተማመን አይደለም ያነጻነት ተብሎ የተደበቀ ጉዳት ነው። አራት ራሷን በማረጋገጥ ሶስት ተጠምዳለች። እያንዳንዱ የሶሻል ሚዲያ ልጥፍ ፎቶ፣ እያንዳንዱ ታሪክ የትኩረት ጥማት ወጥመድ ነው። ያለ ላይክ ወይም ኮሜንት አንድ ቀን መሄድ አትችልም ምክንያቱም ይገዋ ከውጭ ተቀባይነት ስለሚመገብ ይህም ከብዙ ወንዶች ማረጋገጥ መንገዷ ነው። አምስት ስለ መወስለት ልምዷ ትኮራለች። የምፈልገውን አውቃለሁ ስትልህ በእርግጥ የፈለገችው ጨዋታውን በትክክል ለመጫወት በቂ ወንዶች ጋር ተጋድሜ ያለው እያለችህ ነው። ይህ ብስለት አይደለም፣ ምን ያህል እንደዘቀጠች የሚሳይ ርቀት ነው። ስድስት ለማንም ወንድ ምቹ መሆን አትችልም። ለረጅም ጊዜ በተለያየ ወንዶች ቁጥጥር ስር ነበረች። መገዛት ለእሱ ድክመት ይመስላል፣ ግን እውነቱን ለመናገር መምራት ሰልችቷታል። ለመተው የሚያስችል ወንድ አታምም። ሰባት የጓደኛዋ ክበብ በተመሳሳይ ሴቶች የተሞላ ነው። ጓደኞቿን አሳዩኝ፣ እኔም የእሷን ነጸብራቅ አሳያችኋለሁ። እያንዳንዱ ጓደኛ የተበላሸ ከሆነ ግማሽ እርቃንን ለብሶ ሁልጊዜም በክለብ ውስጥ ከሆነ ራስን አታታል። ከአንድ ጨርቅ ተቆርጣለች። ስምንት ሁልጊዜ ከቀድሞ ፍቅረኛዎቿ ጋር ታወዳድረሃለች። የቀድሞ ፍቅረኛዬ እንደዚህ ነበር ወይም ከአንተ የተለየ ነበር። እንደዚህ ያሉ ስውር አስተያየቶች ቀይ መስመሮች ናቸው። በማንነትህ አልተወደድክም ከቀድሞ ወንዶቿ ጋር እየተለካ ነው። ዘጠኝ በፍጥነት ሰለቻለች። ወጥነት ለእሷ እንደ ሞኝነት ይሰማታል። ህይወት እንዲሰማት ድራማ ያስፈልጋታል፣ ምክንያቱም ሰላም በጣም የተረጋጋ ስለሚመስል። ለረጅም ጊዜ በስሜታዊ ትርምስ ውስጥ ስትኖር የሚሆነው ይህ ነው። አስር አይኖቿ ታሪክ ይናገራሉ ያዩታል። ከፈገግታው ጀርባ ያለው ባዶነት ሜካፕ ሊደብቀው የማይችል ድብርት፣ ያውበት አይደለም ይህ መንፈሳዊ ድካም ነው። ብዙ ነፍሶች አልፈዋል፣ እናም በጭስ እየተንገዳገደች ነው። የመጨረሻ ማስጠንቀቂያ። ከፍተኛ የወሲብ አጋር ብዛት ንጹህነትን ብቻ አያጠፋም፣ ታማኝነትን ያጠፋል፣ ግንኙነትን ያበላሻል እና መራራነትን ያፈራል። ጉልበቷን ከዓለም ጋር ከአጋራች ሰው ጋር ታሪክ መገንባት አትችልም። ዘርህን ጠብቅ፣ ሰላምህን ጠብቅና ዋጋ በፍቅር ጋር ፈጽሞ አታምታ።